እኔ እኮ እኔ እኮ በጣም ያሳዘነኝ የማንንም ጋንዲ እያ በቃ መቀለጃ ሆነን መቅረታችን ነው። ስሙን እና በህይወቴ ተስፋ ነው የጎረኩት። በቃ ማለት የሆነ አንዳንዴ ማታገኙትን ሰው መመኘት በቃ ማለት። እኔ እኮ ቀድሜ ተናግሬያለሁ። አንተ የወንድ እንዳለጫ አንደው ቀድሜ ያልተናገርኩ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም አላልኩም? ወንድ ልጅ አደለ? ምን ያነፋጥጠሃል? ምን ያነፋጥጠሃል እንዴ? እነዚህ ልጆች መሀል አትግባ። እሷ ሰው አላት፣ ሀይሚ የብሩክ ናት። የማይሆን ነገር ነው እያደረግ ያለው ረፍ ብዬ ደጋግሜ ከአስር በላይ ቪዲዮ ይሰራው አልሰማልክ። መጨረሻው ለእሶ ሆነ። አይንድዳም አይንፍጣ። እኔ እኮ እናንተ አይነቶቹ ምክንያት ነው ተዉ፣ የራሴ ኃጢአት ብቻ ይበቃኛለ። ሲኦል ተዉ፣ ኃጢአት አሁኛ አታደርጉኝ። እናንተ ራሳችሁ እንዴ እኔ በእናንተ ምክንያት ጭምር ሲኦል መድረስ አለብኝ? በረዘን ድረስ ሰላም፣ ጤና ይስጥልኝ የኒ ቻናል ተከታታዮች እንደምን ቆያችሁልኝ ውዶቼ። ግን እኔ ይህንን የት ሄጄ ነበረ? ዛሬ የምንቴል እሶን እና የቡራን የሆነ የሆነች የሆነች ነጥብ አስቀምጧል። የሆነች መልክት ነገር ትንሽ በዛም ዙሪያ ማለት ፈልጋለሁ። ስቶሪ ላይ ባስቀመጣት ዙሪያ ማለት ምፈልገው ነገር አለ። ግን ቆይ ይሄ ነፍጣም ሊሄድበት ትንሽ ቶ አቶ ምንቴ ብሩኬና አይኒ ትናንት ስለታረቁ ሶፍቱን ቨረኪነውን ይዞ ለእሶ ተቀምጦ በስተመጨረሻ እሱ እራሱን አቀላጥፏል። በራሱ እጅ ወደማይቀረው ዓለም ሄዷል። እናቴዋ ለእሰው ድረሱ የተዘረረውን ያዩት በረኪና ጠጣ። ተዘረረ፣ መሬት ላይ ተዘረረ። የት እንደደረሰ አላቅም፣ እኔ ይኑር ይቀጥል አላቅም። ብቻ ቸካ አድርጉና እሱ ድረሱ፣ መድረስ ያለባችሁ ሰዎች። ሃይሚ ሃይሚ ሲል ሃይሚ እኔና ሲል ሲፎክር፣ ተውረፍ፣ ተውረፍ ተው፣ እንደ ቤት ኑር አድርጉኝ ደጋግሜ ዛሬ የማያገኙትን ሰው ተስፋ ማድረግ አለ በራሱ አንደበት። ተው የማታገኘውን ሰው ተስፋ አታደርግ ብዬ የተናገርኩት ነገር ነው። በራሱ አንደበት እያለቀሰ ለዛውም ለእሶ ጭምር መሰከረ። በራሱ አንደበት ሌሎቻችሁ መቼ ነው መታችሁ የምታለቅሱት? መቼ ነው ለእሶ እንድንደርሳችሁ አሳውቁን፣ እንጂ ቀኑን ሌላ አልቃሽ የለም እንዲ ተጨማሪ ከአንተ ጋር እኔ ምለው ግን ማለት ነው ውዶቼ፣ ግን ለምንድን ነው ሰው ልጅ እኔ አቅሙን የማይፈትሸው ነው? የእኔ ጥያቄ ሰው አቅሙን ለምን አይፈትሽም? ሰው ለምን እንደ ራሱ አይኖርም? እንደ አቅሙ ለምንድን ነው ግን የማያገኘው ሰው ላይ ተንጠልጥሎ ራሱን የሚጎዳው? እኔ አሁን እርግጠኛ በሆንኩበት ነገር ላይ ነው በቃ ትግሌን ማደርገው እንጂ እርግጠኛ በማልሆንበት ወይንም ላገኘው በማልችለው ነገር ላይ አልታገልም። ብዙም ምክንያቱም አንደኛ ጊዜ ወርቅ ነው ውዶች የተጠቀምንበት፣ ገባችሁ? ሌላው ደግሞ የሰው መሳቂያ መሆን አልፈልግም። ናቲ አበሻ እንኳን ትንሽ አግኝቶ ዝም ብሎ ስም አውጥቶ ይስቅባቸዋል እንደነዚህ አይነት በዝባሶች አሁን ቀጣይ የቡሩኬ አፍቃሪዎች ሴቶቹ ሲያለቅሱ ማየት ናፈቀኝ። መቼ ነው የምታለቅሱት? እኔ እናንተ ስታለቅሱ ማየት በጣም ናፍቆኛል። መቼ ነው የምታለቅሱት? እባካችሁ ለእሶ ተቀመጡልን። እኛም ለእሶ ለመድረስ በቃም ዝግጅታችንን አጠናቀናል። ምንቴ ከዚ በኋላ ራስን ሁን፣ በቃ ራስህን ሁን። እኛ ተናግረናል ከበፊቱም። ሀይሚ የቡሩኬ ናት በባክ ህይወቷናት በጥብት፣ ተው ስማናት፣ ታጥፋ ተው ብለን መከረን በቃ እንደ ወዳጅ ማለት ነው አዝነልልህ፣ ነው እንዳትጎዳ ያው፣ አሁን በራስህ ላይ ወሰንክ። የመጨረሻው ውሳኔህን መሞት ነው እና ላይም የመሰለ ሴት ብትሞት እኮ ምንም ገነት ነው የምትገመው፣ ገነት በቀጥታ ገነት ነው ምትገመው። ምን ሆነ ነው ተደንባየ። እና ዛሬ እ ወደ ብሩክ የመልክት ስሄድላችሁ፣ ዝምታ ንቀት እንጂ ፍርሃት አይደለም ብሏል። አንዳንድ ጊዜ እኮ ዝም ስንልም ዝምታ ንቀት ብቻ ሳይሆን ውዶቼ፣ ነገርን በፍቅር ለማሸነፍም ዝምታን እንጠቀምበታለን። ንቀት ብቻ አይደለም። ሰው ዝም ሲላችሁ ንቋችሁም ላይሆን ይችላል። መልስ መስጠት እየፈለጋችሁ ዝም የምትሉበት ሰዓት የለም ማለት? እኔ ስለገጠመኝ ነው አንዳንድ ጊዜ መልስ ልሰጥ እፈልጋለሁ ዝም ምልበት ሰዓት አለ። ያው አክብራችሁም ዝም ምትሉበት ሰዓት አለ። አንዳንድ ሰው ደግሞ እንዳከበራችሁት የማያውቅ ሰው አለ። በቃ አሌለ ሳትንቁስ ልክ ንቀሀይ ነው ምናምን ብሎ በቃ ዱላ ቀረሽ ጠብን ምትን የሚል ሰው አለ፣ ድብድብን የሚፈልግ ሰው አለ። እና ብዙ ጊዜ ነገሮቹን ሰዎች ዝም አሉኝ ብለን ብቻ ነገሮችን መፈለግ የለብንም ለምን ዝም አለኝ ንቆይ ነው ወይንስ ከኒ ጋር መልስ መሰጣጣት ስላልፈለገ ነው የሚለውንም ማጣራት አለብን እንደዛ ዝም ስለተባላችሁ ብቻ የምትደባደቡ ሰዎች አላችሁ ንቀሀይ ነው አንተ ማን ስለሆንክ ነው አንቺ ማነሽ ምናም ብለን ድብድብ ስድ ውስጥ የምንገባ ሰዎች አለን ይህ የታወቀ ፋክት እኮ ነው የምሬን ነው እና የአንዴ ምን ሆነ ነው ብሩኬ? ፍርሃትም አይደለም። አንተ እኮ ዝም ስትል ዝምተኛው ገዳይ ስለሆንክ ነው። የሀይሚ እየሸበራ ቀብራራ ስለሆንክ ነው። የላሞች ራስ ምታ ስለሆንክ ነው። ራስ ምታታቸው ለክንደ አንተን ካልሰሙ አንተን ካላዩ ያው እራሳቸውን ያማቸዋል፣ ምናምን ነገር እርጅና ማለ በዛ ላይ ተደርቦባቸዋል። እንደዛ ነገር ሌላ ደግሞ የሰሙትን ነገር እንደው ልንገራችሁ። ሀይሚ ድንግል ከሆነች መኪና ገዛለሁ ብላለች የብሩኬ ደጋፊ። ዘንድሮ ማለት ነው ጉዶቼ፣ በ2018 ብዙ ነገር ትሰማላችሁ። ብዙ ነገር እናንተ ዕድሜ ይስጣችሁ፣ ጤና ይስጣችሁ። ጆሮአችሁን ክፍት አድርጋችሁ አዳምጡ። ለማዳመጥ ብቻ ዝግጁ ሁኑ። መኪና እገዛለሁ ሀይሚ ድንግልት ከሆነች አንቺ በቃ ሰውን ሁሉ እንደ ራሳችሁ ነው የምትስሉት አይደለ? እሷ ኮ ከቤተሰቦቿ አቅፍ እኮ ነው ያደገችው ከቤተሰቦቿ እኮ ወጣ ሰፈር መንደር የሆነ ቦታ ሄዳ እኮ አላደረችም። እንዳንቺ ተለቃ ሜዳ ላይ ያደገች መሰለችሽ እንዴ? ወርቅ እኮ ነች። ምን ሆነች ነው? እንዴት ነው የማትሆነው? እንዴት ብትጠረጥሪያት ነው ሀይሚ ድንግል ከሆነች መኪና አገባለሁ የምትይው? ማን ስለሆንሽ ነው እንደዚ ውስጥ ግምት ውስጥ ያስገባሻ? ሲጀመር እንዴት ብትንቅያትስ ነው እንደዚህ ልትየቻልሹ? እንዴት እንዴት ነው የሚያስቡት እነዚህ ሰዎች ግን? ለምንድን ነው ግን ሰውን እንደ ራሳችን አድርገን የምንስለው? ተው ተዉ፣ ግን ተዉ ተዉ ግን ተ ተዉ የሀይሚዬን ክብር አትንጉብኝ። ተ ተዉ ተከበሩ፣ እናንተ ባልቴቶች የምትናገሩትን ነገር ወቁ። ያንችን መኪና ቀቅለሽ ቢው። ፓንት የምትገዛበት የሌላት መኪና ገዛለሁ። ምድረ ውሮ በላ በቀላ ብለሽ ሲቀመጡ የሚያዋሩትን ነገር አያውቁትም። ውዶች፣ ምን ማለት እንዳለባቸው ራሱ አያውቁም። ዝም ብሎ በቃ ሄሩት በሸረከተ ዋፋቸው የሚያዋሩትን ነገር እንኳን አያውቁም ። በቃ ሰውን እንደ ራሳችሁ አትሳሉ። ምንቴ አሁን ሀይሚን ተመኘ ተመኘ ተመኘ አቅሙ እንዳልሆነ በቃ እንደማያገኛት የእሱ መሆን እንደማትችል ርግጠኛ ሲሆን በረኪና ጠጣ። በስተ መጨረሻ አያችሁ። ሰውን ረ ደረጃችሁን ወቁ። ደረጃና ድርጅት የሚባል ነገር አለ። ደረጃችን ወቅ ረ መጨጓር ያለቀ ለማንኛውም ዛሬ አዲስ ነገር ሊኖር ይችላል ስላላችሁ በሀይሚዬ ቤት ደስ የሚል ነገር ውዶቼ ለነበረን ቆይታ አመሰግናለው። የሀይሚዬ አፍቃሪዎች ግን ተረጋጉ፣ ተረጋጉ። በሰልፍ እየወጣችሁ አልቅሱልን ወይንም